ሰላሙ አለይኩም ራመቱላሂ ወበረከቱ። እዲናይ ተከበራችሁ ፋሚሊዎች ገናቸሁ ሰላም ናችሁ? ከንከህሉ ሰላም አልሐምዱሊላህ። ደናዊ ሰብሃል ከይል ሰብሐ ኖር ጠዋታችሁ ምን ይመስላል? ቅት አይዟችሁ፣ በርቱ፣ ጠንክሩ የጀግኖች ቅመሞች። በነገራችን ላይ ሚዲመዳም ቅመም የሚለው ስም አያት የራሳችን ቀመም ናንኛው ማለት ነው። ኢንሻአላህ አንድ ቀን የራሳችን ቀመም እንሆናለን። በነገራችን ላይ እዚች ቦታ ማለት ነው ደባሩ ይርኩኝ ነው አያት መደበቀ እዚች ቁጭ እላለሁ አንዳንዴ አትች እዚች ላይ ማለት ነው ናው ተቺ የኛ አካባቢ ይመስላል። ገጠር ነው ጭው ያለ ምንድናችሁ? ጀግኖች ናችሁ፣ ጀግኖች። በነገራችን ላይ አሁን እያሰብኩት ነበርና የሆነ አሁን እዚህ እንኳን እኛ የምንሰራበት ሁላችንን በየቤቱ አለ አንድ አንድ ህይወቱ ያን ያክል በደንብ ያልተሳካለት ጊዜ ምናምን ወይ ያላገባች ሴት ወይ ደግሞ እድሜ ያለ ወንድ ካለ ምን ያህል እንደሚረብሹን፣ ያኔ በቃ እንደዚህ ህይወት ሳያስተካከላቸው ሳያገቡ ሳይወልዱ ማለት ነውና ምን ያህል አቴንሽናቸው እንደሚዛባ ምናምን ሳይ የእኛ ጀግንነት መጣብኝ ማለት ነው። የምር እኛ በቃ በሰው ሀገር አንድ ሁለት እየተሰድን ዛ ሄድን በቃ አገልግቦቱም ደሞ የሰራው ውድ ላይ ሆኖ የሚያገኘው በጣም ጥቂት ሆነው በቃ አለ አይደል የሁሉ የሆነ ራሱ ተስፋችን አይሟጠጥም ትግስታችንን በቃ አለ አይደል የሆነ ጥንካሬያችንን ሳስብ በጣም ነው እንትን የሚለኝ ማለት ነው እና ብቻ አልহামዱሊላ እና ወጥቼ ማለት ነው እኛ የመዳም ቅመሞች የመዳም ቅመም ያው ለግዱ ግን የመዳም ቅመም ነው እንዲያላችሁ እስኪ ያለኝ አይሳካላችሁ እንዴ ደሞ ራሳችን ቅመም እና ልበስን ቃን አላህ ያቀርባ ኢንሻአላህ ወንድ ለማናገር ራሳችንን ካሰብነው በጣም ጀግኖስ ነን ቻዮች ታጋሾች፣ ተስፋማ እንቆርጥ እና ውዶች የምኑ ናችሁ። ነው ግን ይህን ሰሞን ደግሞ ሰብስክራይብ እየቀነሰ አስቸግሮኛል። እኔ የምግብ ቪዲዮ ሰራለሁ ሰራለሁ፣ ሰርቼ ሲጨርስ ይጠፋብኛል ማለት ነው። አልቀቃል ሻልኩም። እናንተም ሰብስክራይብ እያነሳችሁ ሩጫ ይዛችኋል። ወደ ለባህር ነው። ቆይ ግን ምን ስልካችሁ ይሞላል ሰብስክራይብ ስላረጋችሁ? ላይኩ ሸሩንስ ሌላውን ትስተውት፣ ቢያንስ ሰብስክራይብ አታንዞች። እኔ ህጣችሁ ነኝ ስደተኛ። እንሻአላ ደግሞ እኔም ጥሩ ጥሩ ነገር እየቀረባለሁ በጊዜው፣ ግን አታንዞ ሰብስክራይብ እሺ። አስደስቱ እንዲታያቸው ዘቀጣሉ። ያምራለሁ አረንጓዴ ነገር ስለምወድ ነው፣ በዚ ማለት ነው። እና ውዶችዬ ማለት ነው እኔ በነገራችን ላይ

በጣም ስለምመር ታረጋችሁ በኋላ በጣም ረጅም ጊዜ ስደት ላይ መቆየቱ አግባብ አይመስለኝም። ወንድ እንዲህ ያን ያክል ማለት እንጃ ዋጋ ከሚከፈል በላ የለታው ስሜቱ ይበልጥበታል ይበልጥበት ይመስለኛል። እና እነሱን አምኖ ምንም አይሆንም። እኔ ለምለሱ ዋጋ እየከፈልኩለን፣ ስለዚህ የትም አይደርስም ከማለት ይልቅ ዋና ዋና ዋህዱ ዋህዱ ካላ ሌላ ደግሞ ማለት ነው። ሁሉም ነገር ቀስ በቀስ ይሆናል። በምንድን ነው ግዴታ ሁሉም ነገር በአንዴ ተሟልቶ ሀገር ታልገባሁ የምንለው? ታቃ እስከ ቤት እስከ ወረት እስከ ምናም ሆነ ለመናገር ቤት ልክ ሰው መግባት እንደሚችልበት አቅም ላይ ተደረሰ፣ እኛ ክል ዲኮር ጥርስርስ ባይል ማለት ነው። ብቻ ግን ሰው ማስገባት እስከምችል ድረስ፣ ሲቀጥል ደግሞ ወረት ማለት ነው። ከዚያ ቀስ ብሎ እየተሰራ ትንሽ ትንሽ እሱም ደግሞ እየሰራ ማለት ነው። ዛሬ ያለን ልጆች ካለ ያለንም ያው ይመጣል ኢንሻአላህ። እና ያን ትንሽ እየተሰራ ቤት ይስተካከላል። እቃ ቀስ ብሎ ይገዛል። አሁን እዛ ያለ የነብዩ ማሶት ሱብሃንአላህ። ይሄው እዛ ጥቁር ነገር የምታዩት ንብ ነው ማለት ነው። ያላቀፎ ያለምን ዝም ብሎ በባዶ መቶ የሰፈረ ስብሓንላ የሆነ አላቅም ላ አንዳንዴ ጊዜ ላህ እርዚቅን የሚያመጣበት መንገድ ማለት ነው። ይገርመኛል እና ውዶች፣ ሀሳቤን ንቢትን ሳይ ሀሳቤን አቋረኩት። እና ምን ልላቸው ነው ማለት ነው። እቃቀስ ብሎ ይገዛ። ሲጀመር ምንም ነገር ቀስ እያለ የተሟላ ነገር እኮ ያምራል።

ስበቡን ካደረስነ ሌላውን እሱ ይሞላበታል። አባይ ሌላው ደግሞ ማለት ነው። አንዳንድ ጊዜ የሆነ እንትን እንላለን፣ ዛሬ ነገ የምንለው ነገር ማለት ነው። ልናሄድ ያስበንም አንዱ ስንይዘው አንዱ ሲጎል፣ አንዱ ስንይዘው አንዱ ሲጎል እንቆያለን እና በዛ መሀል ደግሞ ብዙ ያልታሰቡ ነገሮች ይፈጠሩብናል። ቤተሰብን የሆነ ነገር ብቻ ብዙ ነገር ይሆናልና። አሁን ባለፈ ጓደኛዬ እኔ ጋር አብረን እንሄዳለን እያልን ሶስት ወር ስንጨርስ ሶስት ወር ስንጨምር ሶስት ወር ስንጨርስ ሶስት ወር ስንጨምር ብዙ አቆየዋል ማለት ነው። በመጨረሻ ግን እኔ ስቀር እሷ ሄደች። አብረን እንገባለን ነበር ብለን ያሰብ ነው ማለት ነው። እና እኔ እሷ ሄደች በሄደች አስራ አምስት ከሆና ምን አልሆናትም እናቷ ታመመችባት ማለት ነው እና ያው ያን ያክል እንደዚህ ለጥናት ይሰጣታ ብለን አላሰብንም ነበር። ግን አስታማ ምናምን አሁን በቃ እንጂ አላቅም። ወላሂ ከባድ ነው፣ ስሜቱ ለሷ ከባድ ነው። ከዛ እናቷን አጣች ማለት ነው። በጣም ከባድ ነው እናት ማጣት። ዝም ብሎ እንደዚህ በቀላል አማርኛ የምትናገሩት ነገር አይደለም። ሐቂቃ በጣም ከባድ ነው። ራስ ላይ አርጎ ማሰብ ማለት ነው ና

እንትን የለበትም ጉድለት የለበትም፣ ብለን እናስባለን። ግን በራሳችን ግን ዛሬ ነገያ ስቀርተን ጊዜ ያሳልፈን እንደዚህ የተሰማሃለ አንድ ነገር ሲሆን በጣም ነው የሚከብደው። እና ለመሄድ ያሰብን ሰዎች ቆርጠን መሄድ ይላለሁ። እኔ በቃ ሁሌ በህልም እየሄድኩ እመጣለሁ እየሄድኩ እመጣለሁ። እንግዲህ አንድ ቀን በሆን መቼ እንዲመሄድ አላሁ አለም። እና ወደችዬ፣ መልካም ቀን ይሆንላችሁ። ውሏችሁ ያማረ የሰመረ ይሁንላችሁ። ላይክ ሼር ሰብስክራይብ አድርጉኝ፣ አይከፈልበትም። ስደተኛ እህታችሁ ነኝ፣ አበረታቱኝ፣ ከስደት አስወጡኝ። ኢንሻአላ ደግሞ እናንተም እየከፈታችሁ ነው። ቶሎ ቻና ላይ የከፈተ ሰው ካለ ምንሻር እንዲያደርግ ለሚፈልግ ሰው ካለ ያው ድንቅም ሸራ አድራጊ እንዲያትሉኝ፣ ለራሴ ቪዬ የለም። ሰብስክራይቦችም እያነሳችሁብኝ ነው፣ ግን ኢንሻአላ ብቻ ተጋግዘን ነው ወደፊት ተስፋ መቁረጥ የለም።